አሁን የት ነው የምትኖሪው አንቺ? ተከራይተሽ? ስንት? በአንድ ሺህ ብር። ምን አይነት ቤት ነው የተከራየሽው? ሸራ ነው። ልጆች ምግብ አለ? ስንት ነገር ከየት ታመጫለሽ? እሱ ተሰቃይተን መሬት ላይ ነው የምናደረው። የት ነበር ምትኖሩት? ከባለቤት ስቃ እንዲላ ምን ነበር የሚሰራው እሱ እሱ እንደ ስራም የለም እንጂ ኤሌክትሪክ፣ ኤሌክትሪክ ምናምን ያስተካክላል ብዙ ስራ የለውም? ትምህርት ትምርት ትቺ ትልቋ ትምህርት የምትማርበት ሰት ሰዓት ነው። አምስት አመት ናት። ለትምህርት ለትምርት ላይ እማራለሁ እያለችን እያለቅሰችን አሁን ትምህርት ታቀራች እያመለጣት ትምህርት። ስንት አመቷ ነው? አምስት አመት ናት። ማስተማር ፈልገሽ አቃተሽ ነው? እቺ ትንሿ የሚቀበል ሰቢያ ግን ለሚያሳድግ ሰሰጣሉ ም እቺ ሰበት እ የምንመሆን ቢሆን ያሳድጋሉ ለሁለት በጣም ከበድ ነው። መቼስ አንቺ እነዚህ ልጆች እግዚአብሔር የሰጠሽ ባለቤትሽ፣ በህይወተ ስጋ እያለ ጥሩ ነው፣ እየኖራችሁ ያው ይብዛም ይነስም ኑሮ እየኖራችሁ ነው፣ በደህና ጊዜ። አሁን የዕለት ችግር ነው። እግዚአብሔር እሱን ችግር እንደ እንዲቀረፈልሽ እንጂ በሰው ላይ አድሮ ልጅ መስጠት ማለት እጅግ እጅግ በጣም በጣም ከባድ ነገር ነው። በጣም ከባድ ነው። ነገ ፀጸት ይመጣል። ላገኝበት የማታገኝበት እድል ነው የሚፈጠረው። ስለዚህ እንደው እግዚአብሔር እርዳሻ፣ አይዞሽ እሺ። የሁለቱም አባታቸው አንድ ነው። ቤት የሀገር ልብስ በመቶ ብር በመቶ ሃምሳ ብር እያጠበን ቀን ሙሉ እየባለ ስለነዚህ ብዬሽ ለልጆችሽ እንዳይበላሹ ብዬ ጥሩ አድርገሽ ነው ያሻቸው። ግን ቤቱ ካለ ሰውን ካለ ውሻ የማይመችበት ቤት ላነው ያደር ነው ያሉ አይደለ? ነፍሰ ጥሩነሽ ነሽ። ባለቤትሽ ታሞብሽ ነበረ ታሞ ነበርና ስለሱም ንገረኝ።

ከዛ በኋላ በቃ ታመመች። ከያለን አልቻለችም። ከዛ በኋላ እጅ ወሰድኩ። አሁን ግን ያነ ችግር አልነበረም። አሁን ግን በጣም እየባሰ ተቸገረን። ለመጣል እንዴት አገር ተሰቃየች ነው የወለደን። ምግብስ እንዴት ነው? አሁን ምግቡ ዘኬ ጋር እየመጣ ነው። ለእለት እለት እየወሰደን ከሱ እየተረፈ ለራት እያስቀመጠን እያሳደረን ነው ያሉ ከዘኬ እየበላ ማለት እዚህ እኛ በጎ አድራጎት ማለት ነው። በጎ አድራጎት እዛ እየበላ እንደዚህ ሆነ ወደረ ነው ያለው የያየ ልጆችን ልብስ እየለበሱት በጎ አድራጎት እየዘግ እናንተ የሰጣችሁ ናቸው። የሰጣችሁ እየቀያየረን ባገነበት እያጠብን በእነሱ ነው እያስለበሰን ያለ እናንተ እያሰጣችሁ። አሁን ዋና የሚያሳስብ እንጂ የልጆች ነገር ነው ነው፣ በቃ የእነሱ ነው በዋና ነው እየከበደን አይዞሽ። ስልክ ቁጥር አለሽ? ንገሪኝ እስኪ። እሺ፣ እሺ። እስቲ ድገሚልኝ። የባንክ አካውንትሽን ስጪኝ አንቺ። የኢትዮጵያ ንግድ ባንክ የኢትዮጵያ ኢትዮጵያ ንግድ ባንክ 1067 69 18 92 6 አና አሃናኒ ጋር አ ያይተሽስ ጎበና ባለፈው ባለ ጊዜ ላይ ዶሮ ሰቶን ዝካራስ በጎ አድራጎት ዶሮ ሰቱን ሽንኩርት ባርባር ሁሉ ነገር ሰቶን ከእናንተ ነው ልጆች አሳልፍኩት። ልክ ባለ ሲደርስ ወደ ውጭ ነው የሚወጡ፣ ልጆች ሰው እያዩ እንዳያለቅሱ ይህን ሳ አድርጎ ውጭ ሆነ ሲል የሚያለቅሱ። ባለ ሲደርስ ወደ ውጭ ነው የሚወጣ። ግን ባለፈው ያለፈው ባለ ዘና ብሎት ነው ያለፈት። ዘና ብሎ እንደሱ እንደ አባት ያለው ልጆች በልቶት ነው ያለፈት። አሁን ምንድን ነው የምትፈልጊው አንቺ? ሆኑ በቃ ቤት ኪራይ ነው ቤት ነው በጣም ያስቸገረች። የቤት ኪራይ ነው። አሁን ቤት ጎርፍ ነው የሚያደርገው ያለው

ያየትሽስ ጎበና ጋ ጎበና አሁን ባለፈው ባለ ጊዜ ላይ ዶሮ ሰቶን ዝከረስ በጎ አድራጎት ዶሮ ሰቶን፣ ሽንኩርት በርበሬ ሁሉ ነገር ሰቶን። ከእናንተ ነው ልጆች አሳልፍኩት። ልክ ባለ ሲደርስ ወደ ውጭ ነው የሚወጣው፣ ልጆች ሰው እያዩ እንዳያለቅሱ። ይህ ነገር ሳደርጉ ውጭ ነው ስለማለቅሱ። ባለ ሲደርስ ወደ ውጭ ነው የሚወጣ ባለፈው ያለፈው ባለ ዝና ብሎት ነው ያለፈውት። ዝና ብሎ እንደሱ እንደ አባት ያለው ልጆች በልቶት ነው ያለፈውት። አሁን ምንድን ነው የምትፈልጊው አንቺ? ሆኑ በቃ ቤት ኪራይ ነው በጣም ያስቸገረች፣ የቤት ኪራይ ነው። አሁን ቤት ጎርፍ ነው የሚያደርገው ያለው በቃ ጎርፍ ከዘሬም እንዲየገባ የሚትን ነው ማረት ላል ነው እና መስራት ነው የምትፈልጊው? ምን ትሰሪያለሽ? ስራ ስራ እንዲ ጉሊት ነው ምንል